እንደምናላችሁ ከሰዓቱ የቢዝነስ ዘገባ ጋር በቀላም መነነኝ አብራችሁ ይቆዩ። በአዲስ አበባ የአትክልቶችና የአትክልት ምርቶች ዋጋ ከባለፉት ሳምንታት ቅናሽ ማሳየቱን ሸማቾችና ነጋዴዎች ገለጹ። ምርቶቹ በበቂ ሁኔታ ከአምራች አካባቢዎች ለገበያ እየቀረቡም እንዳሉም ነው ነጋዴዎቹ የተናገሩት። ጌታቸው ባልቻ ተጨማሪ አለው። በአዲስ አበባ በመስከረም ወር መጀመሪያና ከዛ ቀደም ባሉት ጊዜያት የአትክልት ምርቶች ከፍተኛ የዋጋ ጭማሪ ታይቶባቸው ነበር። እንደ ሽንኩርትና ቲማቲም ያሉ ምርቶችም በኪሎግራም ከ20 ብር በላይ ተሽጠዋል። በዚህ ሳምንት እነዚህም ሆኑ ሌሎች የአትክልት አይነቶች ቅናሽ ማሳየታቸውን ነው በፒያሳ ና ቄራ አትክልት ተራ ያገኘናቸው ሸማቾች የገለጹት። ሽንኩርቱም ቲማቲሙም ሁሉንም ገዝቻለሁ። ጥሩ ነው። በጣም አቅርቦትም አለው። ዋጋውም ተመጣጣኝ ነው አሁን ያለው ሽንኩርትም አራት ብር ከ ሃምሳም አምስት ብርም እየተባለ ነው። ቆንጆ ነው። በፊቱ ቆንጆ ነው። ሽንኩርት እንደዚህ ይሆናል ብዬ ጠብቅ አልመጣሁኝ። ምክንያቱም ሀያ ብርም ገዝቻለሁ ለበዓል አሁን አራት ብር ከ ሃምሳ ነው የገዛሁት። ቆንጆ ነው። ባለፈው ሳምንት ሽንኩርት ሰባት ና ስድስት አግኝቼ ነበር። አሁን ግን ከዳር እስከ ዳር አምስት እያሉ ነው ያለው። ድንችም ያው በአምስት ዋጋ ነው ያለው። ይሄ ላይ ዛሬ ላይ ያለው ዋጋ ህብረተሰቡን ያማከለና ቆንጆ ዋጋ ላይ ነው ያለው ላለው ካሮት ሀያ ብር ነበረ ባለፈው ሳምንት፣ ዛሬ አስራ ስምንት ላይ ነው ያለው። ፈሶሌ አስራ ስምንት ይሉ ነበር ዛሬ አስራ አምስት ነው ያለው። ይህንን ዛሬ ላይ ተገበያይቻለሁ። ወቅቱ የአትክልት ምርቶች የሚደርሱበት መሆኑ ለዋጋ ቅናሽ ምክንያት መሆኑን በሁለቱ የአዲስ አበባ ዋና ገበያዎች ያሉ ነጋዴዎች ገልጸዋል። ምርቶቹ በበቂ አቅርቦት ከአምራች አካባቢዎች እየገቡ መሆኑንም የነገሩን አቅርቦቱ አሪፍ ነው። በጣም ምርት እንዳለ ነው። ማሳ ላይ ምርት እንዳለ ነው። በጣም ኤክሰስ ምርት አለ። ወደፊትም የሚቀንስበት ሁኔታ ነው እና መጥቶ ቢገያዩ በቄራ አክቲቭ ተራ በጥሩ ሁኔታ እንደምናስተናግዳቸው ነው። ህብረተሰቡ ሁሉን ነገር እየገባ ነው። አሁን ከሁን በኋላም ደግሞ ይቀንሳል ብለን እናስባለን። ምንጊዜም ጥቅምት አካባቢ ዕቃ ይቀንሳል፣ ይገባል፣ በደንብ ይገባል። ምርት አለ በደንብ ታዲያ የአትክልት ምርቶች ዋጋ ቅናሽ ማሳየቱ የተረጋጋ ገበያ እንዲኖር ማስቻሉንም ነው ነጋዴዎቹና ሸማቾቹ የሚናገሩት። የዛሬ ሳምንት መጥቼ ነበረ። የዛሬ ሳምንት ከነበረው ዛሬ ላይ የቀነሰ ነገር ነው እያየው ያለውትኝ። አቅርቦቱም በጣም ደስ የሚል ነው፣ የህዝቡ ፍሰት ማለት ነው። በጣም ደስ በሚል ሁኔታ እየተገበያየ ነው ያለው፣ እንደ ልባቸው እየገዛ ነው። ይኸው በቃ ሁሉም እየመጣ ትክክል እየገዛ ነው። አቅርቦቱም አለ እንዲ፣ አቅርቦቱም አለ እንጂ በደንብ አለ። እንዳለፈው ጊዜ አይደለም። አሁን አቅርቦት እንደፈለገ ነው እንደምታዩ። ማለት ግብይቱ ግን እንደኔ እይታ ቆንጆ ነው። ምንም የሚያስከፋ ነገር ምንም የቀረ ነገር የለም። ጥሩ ነገር ነው ግብይቱ ያል በአሁኑ ሰዓት ባለው ሁኔታ ቆንጆ ነው። ዛሬ በሁሉም የንግድ ባንኮች አንዱ የአሜሪካ ዶላር በ22 ብር ከ08 ሳንቲም እየተገዛ በ22 ብር ከ52 ሳንቲም እየተሸጠ ይገኛል። እንዲሁም ብሔራዊ ባንክ አንዱን ግራም ባለ18 ካራት ወርቅ በ939 ብር ከ72 ሳንቲም ከሀገር ውስጥ ወርቅ አቅራቢዎች እየገዛ ነው። ተጨማሪውን አብረን እንከታተል። ከቢዝነስ ዘገባው ጋር በቀላም ምን ነበርኩ። መልካም ቀን።